ቾን አግታ አሰቃየቻት። ሰላም ሀንዬ የት ናት እያለች አበደች። ቆይ ሀንዬ አብረን አልነበረ ወይ? ከትምህርት ቤት የወጣ ነው። የት ገብታ ነው? አባቷም ጋር የለችም እማዬ። ስለዚህ እህቴ የሆነችው ነገር አላት እያለች ለእናቷ ጉዱን ተናገረች። ወይዘሮ ሜላት እንዴት ቢሆን ነው? መቼም ያቺ የማትረባ ባዩሽ በእርግጠኝነት አትይዛትም። ምክንያቱም ባዩሽና እኔ ከዚህ በኋላ ፊልሚያው ያንችና የኔ ነው ተባብለን ጨርሰናል። ስለዚህ አንችም ላይ ሆነ እንዲሁም ደግሞ ቤተሰቤ ላይ በፍጹም ምንም ነገር ልታደርግ አትችልም። ነገር ግን አሁን ያልገባኝ ነገር ሃናን ማን እንደወሰዳት ነው ብላ ግግም አለች። ልክ ነሽ እማዬ። እውነት ለመናገር ወይዘሮ ባዮሽ በዚህ ሁኔታ ሀናን የምታግት አይመስለኝም። ነገር ግን አንድ ያልተዋጠልኝ ነገር አለ። እና ታዲያ እሱ ምንድን ነው? አላውቅም ብቻ፣ አንዲት ልጅ ትምህርት ቤት ሃናን ፍቅረኛዬን ቀማሽኝ እያለች በተደጋጋሚ ጊዜ ከሀና ጋር ይጣሉ ነበር። ምን አለች? አዎ በቃሉ በቃሉ ያንን ዝሆን የሆነ ሰውዬ እሺ፣ ወይዘሮ ባዩሽን ጨረስካት፣ ምን እያደረክ ነው ብሎ ሲለው፣ ድጋሜ ብር ጠየቀው። ትሰማኛለህ፣ ሁለት እጥፍ ጨምረህ የማትሰጠኝ ከሆነ የሰው ነፍስ አላጠፋም። ምክንያቱም ሁሉንም ነገር ለባዩሽ እናገር እና ባዩሽ እጥፍ ከሰጠችኝ አንተን እገልሃለሁ ብሎ ዝም ብሎ ፊት ለፊት ተጋፈጠው። እኔም ምልክ አንተማ፣ የእውነትማ አረመኔ ጨካኝ ነህ። እና ታዲያ አንተ መላእኩ ነህ ነው እንዴ ሰው ልትገድል የነበረው? ትሰማኛለህ፣ እኔ ስራዬን ነው የምሰራው። ስለዚህ የኔ ቢዝነስ ነው ሰው መግደል። እናም ያልኩህን ነገር አድርግ ብሎ አለው በቃሉ። እዝራን በቃሉና እዝራ አባትና ልጅ በመሆናቸው እንዲሁም ደግሞ እያንዳንዱ ነገር እንዴት ነው ተከታተልካት እንዴ? ሀናን ሀና ምን አደረገች? ማለቴ ተስማማች እንዴ ብላ ስትለው፣ አዋ አባዬ፣ ከዚህ በኋላ ሀናን እኔ የምትወደኝና የምታፈቅረኝ ይመስለኛል። እውነትን ነው አዎ እውነትም። የለችም እባከሽችሁ፣ እያለች መለመን አበዛች። እዝራ ሀኒቾን በማጥመዱ እጅጉን ደስ ብሎታል። በቃሉም ቢሆን ትክክለኛውን ነገር ነው ያደረግከው ብሎ ሲለው አባዬ ግን እውነት ለመናገር ልጅቷ በጣም የዋህና ሚስኪን ትመስላለች። አያያይ ተሰማኛለህ፣ ይሄ ፍቅር ምናምን እያልክ የምትጃጃለውን ነገር ብታቆም ይሻልሃል። አንተና ኔ አንድና አንድ እቅድ ነው ያለን። እሱም ደግሞ ድርጅታቸውን ወደ ራሳችን መመለስ እኔም ልክ አባዬ ቆይ እንዴት እንደዚህ ብለህ ታስባለህ? ማለት የእውነት እነሱ ጋር ወድሞ የእኛ ስኬታማ የሚሆን ይመስልሃል? አዎና። እና ታዲያች ሳ ማለት የና ሰላም ጥላት እንዴት ነው ትክክለኛ ታምናታለህ? አዎ፣ አምናታለሁ ነገር ግን አሁን ላይ ውርግጥ ውርግጥ እያለች ስለሆነ እመነኝ፣ የሆነ ነገር የምታመጣብኝ ይመስለኛል። ሰላም ሰላም እማዬ እባክሻና ደውላልሽ ወይም ደግሞ የሆነ ምልክት አሳይታሽ ከሆነ ንገርኛ አለቻት ቆይ ምን ሆነሽ ነው አንቺ ጋር እንደ ትምህርት ቤት ሄደችው ታዲያ እኔ እንዴት ላውቅ ይችላለሁኝ ፂዮን ፂዮን ትሰምኛለሽ አሁን ትክክለኛውን ነገር ማድረጊያሽ ጊዜ ነው እዝራን እኔ ደውልልሽ አለሁ እዝራን ከዚህ በኋላ አልፈልግህም ብለሽ ማለት አለብሽ ብላ ስትል ሰላም ሰላም ውድና የተከበራችሁ የህያ ቤት ቤተሰቦች እንዲናቸው ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። እና እባክሽ ሀና አሁን ሌላውን ነገር ጭቅጭቅንም ሆነ ፍርኩን ትተሽ አልፈልግህም ማለት አለብሽ። ቆይ ጽዮን፣ የእውነት አንቺ እዝራን ትወጅዋለሽ? ታፈቅረዋለሽ? የምትወጁና የምታፈቅሩ ከሆነ እኮ እንደዚህ መሆን አይጠበቅብሽም። ምን ማለት ፈልገሽ ነው? ትሰምኛለሽ? ለምትወጁና ለምታፈቅሩ ሰው ነፃነት እንደትስጩ እንጂ የግዴን ይሁን ማለት አትቼም። እና ደግሞ ስትመኝ ታረጃለሽ እንጂ እመኝኝ ዝኸው ትገልኛለሽ እንጂ በፍጹም እዝራን አልፈልግህም አልልም እሱ አልፈልግሽም እስካላለኝ ድረስ በፍጹም አላደርገውም በፍጹም አላደርገውም ስለዚህ አርፈሽ ብትቀመጪ ይሻልሻል ብላ አለች ሰላም ሰላምዬ እስኪ ንገሪኝ እና ታዲያ መቼም ባዩሽ በፍጹም የኔ ልጅ እንደማታግት አውቃለሁ ምክንያቱም ባዩሽና እኔ አውርተናል ከዚህ በኋላ ከቤተሰቦች ጋር ምንም አይነት ችግር እንደሌለባት ና እኔና እሷ እንደምንፋለም ና ፍልሚያውን ወይ እሷ ታሸንፋለች ወይ እኔ እንደማሸንፍ ቃል ተግባብተናል። ስለዚህ በፍጹም ባዩሽ ልትነካ አትችልም አለቻት። እንደዛ ከሆነ ትምህርት ቤት ያለችው ጽዮናት ደግሞ ማና? ጽዮን ልጄ አላቅም። ብቻ የሆነ ዝራ የሚባል ልጃለ ና የሀንዬ ፍቅረኛ ነው እወደዋለሁ ምናምን እያለች ብዙ ጊዜ ትለፈልፍ ነበር። ምናልባት በዛ ምክንያት የሆነ ነገር አድርጋ ነበር። በባለፈውም ቅዱስ ልካ ሃንዬ ልታስደበድብ ነበር፣ ግን እሱ ሳይደበድባት ይቅርታ ጠይቋት ሄደ። ወይኔ ወይኔ የሚላት በቃ ኔ የማንም መጫዋቻ ሆንኩ ማለት ነው፣ የማንም መገራፈጫ ሆንኩ ማለት ነው። አሁን ና ያሳየኝ ብላ ስትል፣ እማዬ እኔ እኮ የማቃት ትምህርት ቤት እንጂ ቤቷን ወይም ደግሞ ቤተሰቦቿን አላቃቸውም ብላ አለች። አቶ ኖላዊ ወደ አሲር ጋር ደወለና እባክህ ሃንዬ የለችም እስካሁንም ቤተሰቦቿም ጋር አልመጣችም እና ወደ አንተ ጋር መታለች ወይ ብሎ ሲለው፣ አየፋየው እኔና ሀና ማውራት እንኳ ካቆመን ዘመን ገዳለፈን። ታዲያ እሷኔ ጋ ምን ፈልጋ ልትደውል ትችላለች? አልገባኝም። ወይስ ደግሞ ብቻ ተወው። እስኪ እንደዛ ማለት አይደለም የኔ ልጅ። እባክህ አሁን እህትህ ጠፍታለይ ነው ምልህ። አያያኝ ከዚህ በኋላ ሀና የኔ እህት አይደለችም። ሀና የምላሴና የሰላም እህትና እህት ብቻ ናት። ታወኝ እስኪ የገዛ ወንድሜን ፈልጌ ያላገኘው ሰው አሁን ሀናን ፈልጌ የማመጣልህ ይመስልሃል? ለማንኛውም ደህና አደር ብሎ ሲለው አቶ ኖላዊ ወይ ጉድ፣ ምን አይነት ፈተና ውስጥ ነው የገባሁት? አምላኬ፣ እንዴት ነው ልጆችን መጠበቅ ያቃተኝ? ጆሮም እንደዚ ሆነ፣ ተምቹም እንደዚ ሆነ። ተምቹ ተምቹ ብሩን ተዘረፈ አጎቱ በጀለሶቹ አማካኝነት ብር ልኮለት ነበረ እናም ከጀሎሶቹ ጋር ሆኖ በሚጠጣበት እና ያኔ ሲጨፍርበት ባደረበት ቦታ ብሩ ተዘረፈ። ጠዋት ላይ ሲያየው እስኪ ከዚህ በኋላ ህይወቴን ላስተካከል። እናም ወደ ጆሮና ወደ ፋያው ጋር ሄድ በቃ ብሎ ከጨረሰን በኋላ ወደ ሱቅ ሄዶ ልብስ ለመግዛት እየመረጠ ባለበት ሰዓት ክፍያው ሲደርስ ልክ ሊከፍል ሲል ብሩ የለም። ከዛም ደነገጠ። ቆይ ምንድና ያደረግነው? ጓደኞቹም ጋር ሂደው ሲጠይቃቸው፣ ምን እኛንተ ልብስ ትገዛልናለህ እያልን እንጠብቃለን። ስለ ብር ታወራለህ እንዴ? እስ በራሳቸው መተያየት እና መጠያየቅ ጀመሩ። መቼም ተምቹ እኛን ጠርጥረህን እንዳይሆን፣ ምክንያቱም እኛ ያራድየ ልጆች ነን። አይ እና ታዲያ እንዴት ሆነ? እኔ እናንተን ጠረጠርኳቸው አላልኩም፣ ግን ብሩ እንዴት ጠፋ? የት ሄደ? በቃ ማታ ጨብሰን ነበር፣ ምናልባት በዛ ምክንያት ሊሆን ይችላል። ወይኔ አምላኬ፣ በቃ አሁንም ድጋሜ እዛው ጎዳና ውስጥ ልኖር ነው ማለት ነው እያለ የብሱን ተስፋ ቆርጦ ማጨሱን ቀጠለበት። በቃሉና ባዩሽ፣ በቃሉና ባዩሽ የጎረጥ እየተያዩ ይገኛሉ። እናም እኔ ምልህ ገንዘቡን አሁን አስተላልፍልኝ ነው ምልህ። ስለዚህ ገንዘቡን ስጠኝ። ቆይ አንቺ ግን ገንዘብ ገንዘብ የምትዩ በየቀኑ ምን እያደረግሽ ነው? አትርሳ እንጂ እኔ እኮ የስንት ሚሊየን ድርጅት ያስኩ ነኝ። ስለዚህ እያንዳንዱ ነገር አሳልፌ ብሰጥህ እኮ ምን ያህል ኪሳራ እንደምትገባና ቤት እንደምትበሰብስ ታውቃለህ። ስለዚህ እሱን ነገር ደግሞ ማስተካከል አለብህኝ። ምን አዎና ነገርኩ። እንግዲህ ማድረግ ያለብኝን አድርጊያለሁ። አሁን ላክስ ብላ አስፈራራችሁ። በቃሉ እመኘኝ፣ በቅርቡ ያዝሆን የመሰለ ሰው ከምድረ ገጽ ያጠፋሽና እኔም ኦፋይ ኑሮ እኖራለሁኝ ከዚህ በኋላ ሃና ና አጥምዲያናታል ዋናው የዛ ቤት ደካማ ጎን ሃና ና ሃና ናቸው። ሃናን እዝራ ንቢስቶ አድርጎ ከመጣ የዛ ባለቤት የድርጅቱ ባለቤት ይሆን የለ ከዛም በኋላ እኔ ሀብቱን እዘርፋለሁኝ ማለት ነው እያለ በደንብ ህልሙን አጣጣመ። ሀኒቾ አይ አይ ጽዮን አረባክሽ፣ አሁን እንደዚህ ስላገድሽኝ የምቀየር ነገር አለ መስሎች ከሆነ ተሳስተሻል። እኔ እሱን ልቤ እስከሚጠፋ ድረስ ነው ማፈቅረው፣ እና በዚህ በተራ ነገር እምሸነፍ እንዳይመስልሽ። እኔም በደንብ ስለማታውቂኝ ብታዋሪም ችግር የለውም ብላ ምግብ ብይልቅስ አሁን የሚያዋጣሽ ምግብሽ ነው። ምንም አልበላም። ትሰሚኛለሽ? አሁን ቀጥታ ደውዬልኝ እና ቤተሰቦች መትውሰዱኝ፣ አሊያ ደግሞ ይዘሽኝ ሂጅ፣ እያለች ብትላትም በፍጹም እሷ ግን ልትሰማ አትችልም። ሰላም ሰላም እዝራ ጋ ደወለች፣ እና እህት የት ናት ብላ ስጠይቀው፣ ምን ማለት ነው? ከትምህርት ቤት አብረን መጣን። ወደ አባቴ ቤት ልሂድ ብላ ሂዳለች። ነገርኩህ እኮ አባቴን ቤት አባቷን ቤት የለችም፣ እኛም ጋር የለችም። እንዴት? ሰላም ተረጋጊ እንጂ። ታዲያ እኔ ምን አድርጋታለሁ? ትሰማኛለህ፣ በአንተ ምክንያት ችግር ውስጥ ብትገባ እመነኝ፣ እኔ ራሴ ቀቅዬ ነው ስጋህ ለውሻ ቆይ ሰላም እኔ ምልሽ ግን ጤነኛ ነሽ በእያንዳንዱ ነገር የምትናገራቸው ቃላቶች እጅጉን ይከብዳሉ ተሰማኛለህ እኔም በሀና የሚመጣብኝ ማንኛውንም ሰው እንደማልሰማ ማወቅ አለብህ እሱም አገባኝ ሀናን ተወጃታለሽ አቃለሁኝ ነገር ግን ቢሆን ቢያንስ አስተያየት ብታረጊ ጥሩ ነው ተሰማኛለህ ንግድ እኮ አይደለም አስተያየት የማደርገው ይሄ የሰው ህይወት ነው እና ደግሞ እወዳታለሁ ወዳታለሁ አፈቅራታለሁ ትሌለ የሚወድና የሚያፈቅር ሰው እኮ ሊንከባከብና ለች ከችግር ሊጠብቃት ይገባል ብሎ ብላ አለችው። ተምቹ ኧረ እኔ ቆይ ወደ የት ሀገር እየሄድኩ ነው? ምንስ እየሆንኩ ነው? እኔ እኮ በቃ ሁሌ ያችን እርግብን እያስታወስኩ እንደዚህ ልቀር ነው። እሷ ግን እኮ አንተ አባ ጨጓሬ፣ አንተን አቅፍ ያደርኩበትን ገላ የሚፋቅ ቢሆን ፍቄ ጥልህ ነበር ብላኛለች። ጭራሽም ንቃ አዋርዳኝ ሰድባይ፣ ነው ሄደችው። ታዲያ እንዴት ነው አሁንም እርግብ ልናፍቅ የምችለው? ድንብላል አለች። አይደለም እንዴት ትናንትና የማውቃት ምግብ እያበላች እየተንከባከበችኝ፣ ከዛም በኋላ በኋላ እንደዚህ መስዋዕትነት የምትከፍልልኝ ምላሴ ምላሴ ትሰሚኛለሽ? አንቺ አረመኔ ጨካኝ ድንብላል ተብዬዋ፣ ቆይ ምን አይነት ሰው ብትሆኝ ነው? እንዴትስ ብትነቂን ነው? ለዛ ለማይረባ እየወሰድሽ ምግብ የምትሰጩው ብሎ ሲላት፣ አይን ፍጥጥ ጥርስ ገጠጥ ተሆነ፣ ምን እያልክ ነው ግርማዬ፣ ግርማ ሽጥፋ፣ እኔ አንቺ ግርማ አይደለሁም። እንዴት እንደዚህ ታደርጊያለሽ? እማየን፣ እኛም ቤተሰቡን ያሰቃየን እያወቅሽ እንዴት እንደዚህ ታደርጊያለሽ? ብሎ ሲላት፣ ሀይ እንግዲህ በቃ እኔ ከዚህ በኋላ ምንም የምደብቀው ነገር የለኝም። ደግሞ ተምቹ እመናኝ፣ ምንም አላደረገም። እንደውም ተምቹ ራሱ ተጠቂ ነው። እርግብ አዋርደውና ክብሩን ዝቅ አድርገው ጥላው ጠፋች። እና ታዲያ ለዚህ ሁሉ መንስኤው እናንተስ እናንተ አይደላችሁ እንዴ? ቆይ እኛ ነን እንጂ ተጎጂዎቹ። እሱ ነው፣ እሱም ቢሆን ለሀና ብሎ ብዙ መስዋዕትነት ከፍሏል። አሁን ላይ ግን ማንም እሱን እየፈለገው አይደለም። እኔ ብፈልገው ምንም ችግር የለውም። በዚህ ምክንያት የእውነት ለእናትህ ሂደህ የምትናገር ከሆነ ሂድና ተናገርና ከስራው መውጣት እችላለሁ። ምንም ችግር የለብኝም። አንዬ አሁን በጣም ስቃይ ውስጥ ናት፣ ቢሆንም ግን ምላሴና እንዲሁም ሰላምዬ እኔ የምጠረጥረው ያችን ጽዮንን ነው። እመነኝ ወንድሜ፣ ጽዮናት እንደዚህ የምታደርጋት ብላ ስትል፣ እንደዚያ ከሆነማ እዝራ የሚባለውንና ቅዱስን እንከታተላቸዋለን። እህቴን ስለዚህ እህቴን እንደዚህ ያደረጓትን ሰዎች በሙሉ እንበቀላለን ብሎ ሰላሜና ምላሴዬ ተስማሙ። እዝራ የእውነት ፂዮን አግተሻት ከሆነ ግን ወይም አንድ ነገር አድርገሻት ቢሆን እገልሻለሁ እያለ እዝራ ፂዮን ላይ ዛ